ቢሲዲ ወንድማችን ታጋይ ነው ያመጣው። ያንን ቢሲዲ ለመለው ዓለም የበተንኩት ደግሞ ያሳተንኩት ደግሞ እኔ ነ እኔ። ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ መላት ታገኙ ትችላላችሁ። ከልቤ ነው፣ መላችሁ አባቶቻችሁን አክብሩ። ነገ ነገ ሙፍቲ ተነስተው ቤተ ክርስቲያን አይባርኩልህም። ው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስ መቼ ነው ሆ ብለን የምንነሳው? የሆነ ሰው ጉዳይ አይደለም። ይሄ የፖለቲካም ጉዳይ አይደለም። ክርስቲያኖች እየታረዱ ባይናችን እያየ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቆሀን ሚዲያ ቤተሰቦች እንደምናላችሁ እንደምስቆያችሁ የአለው እግዚአብሔር ይመስገን። ባህላችሁ በሰላማ ክርስቶስ ይብዛላችሁ የትዳችሁ ውድ ቤቶቻችን፣ በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁ። እጅግ ሰበር የሆነ መረጃ እጃችን ላይ ደርሰዋል። ኦርቶዶክሳን መረጃውን ሰምታችሁ ይሆናል። እንግዲህ አጣሪ ኮሚቴ ወደ አሪሲ መጓዙ ይታወቃል። መረጃውን የሰማችሁትና ነገር ግን ደርሶ አስተላልፎ መጣ የተባለው መረጃ እጅግ እጅግ የሚያሳዝ መረጃ ነው። እውነታቸዋለኝ ካህናት ጭራሽ እንዲገደሉ ተብሎ አድርጎ ነው የመጣው። እንዴት እንደዚህ ሊሆን ቻለ የሚለውን ከወንድማችን ጸግሽ ጋር አብረን የምንሰማው ይሆናል መረጃው ማለት ነው። እንግዲህ ዛሬም በአሪሲ ላይ ዘጠኝ ኦርቶዶክሳያንን አጥተናል። እግዲየው እየተባባሰ መጥቷል። ሌላኛው መረጃ እንግዲህ ዘመድኩን ቪዲዮ እጄ ላይ ገብቷል ሲል ያወጣው መረጃ አለ። ማስደምጣቸውና እንዴት ኦርቶዶክሳያን ግፍ እየተፈጸመባቸው እንዳለ መረጃው እጄ ላይ አለ እያለን ይገኛል። ዘመድኩን ከሱ የማስደምጣቸው ይሆናል ይህ መረጃ እንዲሁም ደግሞ በተጨማሪ ሊቀመዘምራን ቴዎድሮስ እና ዩቲፍ ዘማሪ ፋንትሽ ያሉት ነገር አለ። እነሱም ያሉትን የምንሰማ ይሆናል። ሌላኛው ደግሞ ልናደምጠም ይገባል ብዬ ያስብኩት አንድ መረጃ አለ። ምንም እንኳን በማይመች ቦታ ላይ ቢሆኑም የመከላከያ ሰራዊት አባል ድምፅ እየሆኑ ይገኛሉ። በቅድሚያ ግን ይህን ከማየታችን በፊት እፎይ ወንድማችንና ወንድማችን ያያዘ ልድታ ምን አገናኛቸው? ለምንስ እፎይ ቪዲዮ ስም ጠርቶ ያያዘ ልድታ ላይ ለምንሰራ የሚለውን በትንሹ አይተን እንመለስ። ስም ጠርቼ እናገራለሁ። ያያ ምትባል ልጅ አንተ ነው ድራማ ያጫወትካቸው። ማታ ከሆነ አርፈ ተቀመጥ። ጽፌ ላለሁ አስቀድሜ። ቪዲዮ ስታጠፋ ማን ስራ አለ? ማታ ከሆነ ውሸት እንዲመስል አደረገ ማለት ነው። ሰራና ከዛ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አርገለታለሁ ትናንት እና አይ አስፈራሩኝ፣ አደጋ ላይ ያመጡብኝ ነው። አደጋም ፈርተህ ሃይማኖት አይሰራ ቪዲዮ የምታምኑበትን ብቻ ስሩ። አጀንዳ አትስጡ፣ አጀንዳ አትቀበሉ። ማይሆን ነገር ማለት ነው። መፈሩ ከሆነ እስልምና ናትንኩ በቃ አትስሩ። በቃ እስልምና ላይ የእኛ ልጆች የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፈታችሁ አጀንዳ ወደኛ አታምጡ። የእናቴ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ። አሊያም አዳምጡ፣ እኛ ጋር ነውና ተማሩ ከስርቁ ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት። እስልምና ጋር ሲሰራ ሰዎቹ እንደሚያስፈራሩ አውቀህ ነው መስራት ያለብህ። እያንዳንድ መሰራለ ወደፊትም ማለት ነው። ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ። ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮሁባችሁ እና በዚህ መጠን ምፈሩና ምትቀዝኑ ከሆነ ቪራ ትስራ። ሊገሉኝ ነው እንደዚህ ያሉኝ ብለህ ምቀዝን ከሆነ ትስራ አርፈ ተቀመጥ እኛ እንሰራለን አንዴ ላወራ ስለዚህ ቪዲዮ ምንድነው የሚያወራው ኡስታዙ ምንድነው ያወራው ስለ እንስሳትም ስለ ሰውም ነው ያወራው ቪዲዮ እኛ አልሰራንበትም ማክቹአሊ ስለ ሁለቱም ነው ያወራው ከዛስ ፍትሀዊ ሆኖ አገዳደል ነው የሚያወራው ከዛ በኋላ ቪዲዮውን አዘጋጅልኝ ክርስቲያን ስለ እንትኗ ፓርቲ ያለችው ማለት ነው ስለ ሰው ፓርቲ ያወራውን ከዛ ምን አለ ሰውነቱን አታትትሉ አለ፣ አትቀዳዱ፣ አይኑን አታውጡ አለ፣ አፍንጫውን አትቁረጡ አለ፣ ጤናማ በሆነ ሁኔታ ግደሉ ነው የሚገደሉት። ማማን ናቸው አለ፣ ሙርተድ አለ፣ ካፊር አለ፣ ሶሪት ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ። ሙርተድ የሚባለው ለማን ነው? ሙርተድ ማለት ከሃይማኖት ለቀ ወጣ ማለት ነው። ከእስልምና የወጣ ሙርተድ ተብሎ ይጠራል። አፖስቴት ማለት ነው። ሙርተዶችን አለ። አንድ እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው ኢዴቶች፣ እነሱ ስለጨውባችሁ ለጮሁባችሁ፣ አብረህ ወዲያውኑ ሱሬት ላይ እንደፖፖ ተጠቅመ ቪዲዮ አጥፍተ ከዛ በኋላ ምታለቃቅሱ ማለት ነው። የእንስሳ ወንጀል የሚሰራ እንስሳ ፕሪ ስላሚክ ላይ ጦጣ ወንጀል ሰራች ብለው በድንጋይ ይወግሩ ነበረ። የመሐመድ ተከታዮች ጦጣ ወንጀል ሰራይ ህገወጥ ወንጀል ሰራይ ብለው ኦኬ አሁን በዚህ ዘመንም ያላችሁ ሙስሊሞች ጦጣና ዝንጀሮ ህገ ወጥ ወሲብ ሰራች ብላችሁ ታርዳላችሁ፣ ትገላላችሁ ማለት ነው። ስለ እንስሳ ስለ በግ የሚያወራ ከሆነ በግ ወንጀል ሰራ ብላችሁ ትገላላችሁ ማለት ነው። አዘጋጅልኝ ክርስቲያን ፕሪስላሚክ ላይ እስቶን የወገሯትን ማለት ነው። ሰው ስለ ሰው ነው የሚያወራው ወይንስ ስለ እንስሳ ነው? ወንጀል የሰራ እሱን ስለ መግደል የሚያወራው ግደሉት ይላል። እሺ ማረድ አይደለም፣ በብረው የምገላው በስለታን ቢላ አይደለም እንስማማ። ፎርስ ኦፍ አርጉመንት ቴንክ ዩ እቀበላችኋለሁ። እኔ ታርዶ እንደሚገደል ግን አምናለሁ። ይሄ በሐዲሳችሁ መሰረት በስለታን ቢላ ካልሆነ በደነዝ ቢላ ነው ገዝግዘ ገዝግዘ የምታርደው ችሁት ነው እንግዲህ እዚህ ጋር ቪዲዮ ስንሰራ እያንዳንዳችን ምን ያክል ዋጋ እየከፈል እንደሆነ አንደኛ እፎይ እያስተላለፈ ያለው መልእክት ይህም መልእክት ነው። ሁለተኛ ሲቀጥል ደግሞ ወንድማችን ያያ ዘልድታ ምን አጥፍቶ ነው ወንድማችን እፎይ ይህን ቪዲዮ ሊሰራበት የቻለበት ምክንያት የሚለውን አንድ ቪዲዮ አጠር ያለ ቪዲዮ ላሳያችሁና ልመለስ። በጣም ትልቅ አክብሮት ነው ያለኝ እንጂ ሰላም ቤተሰቦቼ እንደምናላችሁልኝ እንግዲህ ትናንት ከትላንትና ወዲያ በለቀቁት አንድ ቪዲዮ ብዙ ሙስሊም ቤተሰቦቼ፣ ጓደኞቼ፣ ወዳጆቼ አንዳንዶቻችሁ በጣም ቅርብ ብሎቻችኋል። ሌሎቻችሁ ደግሞ ያው ምክንያት ነበር የምትፈልጉት እዛች ነገር ላይ ቤንዚል አርከፍክፋችሁ ነገሩን ለማቀጣጠል የሞከራችሁ ሰዎች አላችሁ። የፖለቲካ ምዕራፍና አጀንዳ የሰጣችሁ ሰዎች አላችሁ። እንደዚሁም ደግሞ ሙስሊም ጠል ነው ያያ ብላችሁ የተናገራችሁም አላችሁ። ረጅም አመት ላይ የምታቁኝ ሰዎች ካላችሁ እንግዲህ ልትሉ አትችሉም እና በዚህ ቪዲዮ ላይ የተናገርኩትኝ እስልምናን አይደለም እኔ ግለሰቡን ኡስታዙን ነበር የተናገርኩትኝና እንጂ በተአምር ከአፌ እስልምና እንደዚህ ነው እንደዚህ ነው በተአምር እኔ አልልም በተአምር አልልም። እኔ እኔ የትኛውም ሃይማኖት ጥላቻ የለብኝም። እናንተ ናችሁ የምትሉት። እንደውም ለዚህ ለዚህ ካሉ ጥላቻ ነው ከተባለ ሊሉ የሚገባቸው ፕሮቴስታንቶች ናቸው። እነሱ ላይ ነው ብዙ ጊዜ ቪዲዮ መስራው። እኔ እንደውም እስልምና ላይ በጣም መስር ይችላል በጣም መስር ይችላል። እኔ ልናገር የፈለግኩት ነገር ሰውየው በዚህ ደረጃ እንዴት ሊናገር ይችላል ነበረ ምናልባት ቪዲዮ የቆየ የከረመ ሊሆን ይችላል። እኛ ደግሞ አሁን በአርሲ ላይ የደረሰብን ያለው ግፍና መከራ ግድያ የምታውቁት ነገር ነው። ስለዚህ ይሄ ሰውዬ ይህንን ነገር እንዴት ሊናገር ይችላል ህግ ባለበት ሀገር ብዬ ነው ቪዲዮ ሰራሁት። እንደውም መጨረሻ ላይ እቺን ቃል ተጠቅሜ ተናገራለሁ፣ አዳምጧት። እኛ ክርስቲያኖች ብቻ ሳንሆን እናንተ ሙስሊም ወገኖቻችንም ልትቃወሙት ይገባል። አያችሁ አይደል? ሙስሊም ማህበረሰቡ ራሱ ይህንን ሰውዬ ሊቃወሙ ይገባል ብዬ በታምር ሙስሊማዊ ጥላቻ ሊኖረኝ አይችልም። የእኔ ቪዲዮ ተቆራርጦ እናንተ ጋር እንደደረሰው ሁሉ የዚህም ኡስታዝ ቪዲዮ አንድ አጀንዳ ወጣ አደጋ ደርሳለች። ስለዚህ ስተት ነው ብዬ የማምን ሆነ ሰውየው ከተናገራቸው ንግግሮች አንዷ ቃል ከቪዲዮዋ ወጣ ተቆርጣለች። ግን ብዙዎቻችሁ ስለ በግን የተናገረው ስለ እንስሳን የተናገረው ያ ዘልደታ በግንኝ ብለዋል ምናምን እያላችሁ ጽፋችኋል። ነገር ግን ሰውየው ስለ ሰውም ስለ እንስሳም ተናግሯል። እንዲህ የሚል ቃል ተናግሯል ለሰዎች ለሰብአዊ ፍቶ ለእንሰሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን ቢለው ሲገልጹ ምን አሉ? ኢላ ቀተልቱ ፈአህሲኑ ቅትላ፣ ስትገድሉ እንኳን እንደ በሸሪዓ መልኩ ጥፋት አትፈጡ። ወይም ሙርተድ ሆኖ ወይ የሆነ ቢገደል እንኳን አገዳደሉን አሳምሩ። ጅሃድ ላይ አገኘው አንድ ካፊር እንግዲህ እሱ ሊገለህ ሲመጣ መቼስ እንደሚባለው አበባ አቅፍ ይዘ እንኳን መጣ ምናም በለ በአበባ ቀፍ አትቀበለው። ሊገለል ይመጡ የዛ ላይ ትገለዋል ለራስ ተከላክለ ለዲ ተከላክለ ትገለዋል። ስትገለው ግን ካፌር ቢሆንም አገዳልን አሳምር። ማሰቃይ ላይ መቼም እንግዲህ ጃር ላይ እንስሳ ወይም በጋ አይመጣም፣ ሰው ነው ሊመጣ የሚችለው እና ካፌሩን ጃር ላይ ብታገኘው የምትሏ ተቆርጣ ነው። እኔ ጋ ቪዲዮ የደረሰችው ይሄ ቪዲዮ ሙሉ እኔ ጋ መጥቶ ቢሆን ኖሮ ይህን ቪዲዮ አልሰራውም ነበረ። ምክንያቱም ጃር ላይ ጦርነት ላይ ስላለበ እንደዛ የሚል አስተምሮ አለ። ስለዚህ ብሎ ሰውየው ኮምፔር አደረገው። ከእንስሳትና ከሰው ጋር ነው። ስለዚህ ጃድ የምትለው ሀሳብ ተቆርጣ ነጋ መታለች። ስለዚህ ያንን ቪዲዮ አዳምጮ ቢሆን ኖሮ ይህን ቪዲዮ አልሰራው ነበር። የኔ ቪዲዮ እናንተ ጋር ተቆራርጦ እንደደረሰው ሙሉን ቪዲዮ ብታዳምጡት፣ እግዚአብሔር ምስክር እኔ እስልምና የሚል ቃል ካፌ አልወጣም፣ አይወጣም። የምታቁኝ ሰዎች ጠንቀቃችሁ ነው የምታቁኝ ማለት ነው። እና በዚህ ኦኬ፣ ኦርቶዶክሳን እንግዲህ እንደሰማችሁት ነው። ሁለቱም የቤተክርስቲያናችን እንቁ አገልጋዮች ናቸው። ፖይም ቢሆን እያያ እንወዳቸዋለን እወዳቸዋለን። በግ ማለት ነው። ስለዚህ ሁለቱ እዚህ ጋር ያልተገባቡበት ነገር አንደኛው በአስተምሮት በኩል ነው። ወንድማችን ፎይ አስተምሮቱ ትክክል ነው ይላል ነው እያለ ያለው ወንድማችን እያየ ዘለደሳ ደግሞ እዚህ ጋር እኔ አንድ ቀን ቢሆን ስምጠች ይሄን አድርጋቸዋል ይሄን ብላቸዋል ብዬ አላቅም። ነገር ግን እዚች ቦታ ላይ ያለችው ፓርት እንደ አንድ ኦርቶዶክሳዊ እኔ እንድናገር አድርጋኛለች እያለ ነው፣ ይቅርታ እየጠየቀ ነው ያለው ማለት ነው። ስለዚህ ያልተግባቡ ያደረግኩት እዚህ ጋር ነው። ወንድማችን እፎ ደግሞ አስተምሮቱ ስለሚል መናገር ካልቻልክ ዝም በል እንጂ እንዴት አይደለም ስህተት ነው ብለ ቪዲዮን ለምን አወረድክ ነው እያለ ያለው ወንድማችን እፎ። ያው እፎ ትክክል ነው ብዬ ነው የማስበው። ስለዚህ ከቻልን ደፍረን ወጥተን መናገር ካልቻልን ዝም ማለት አለብን ብዬ አስባለሁ። እንደ አንድ ኢትዮጵያዊ ደግሞ ሁላችንም ለፍቅር፣ ለሰላም ለመኖር ሲባል ደግሞ ይህ ወንድማችን ያያዘል ሀሳብም መልካም ነው ብያስባለኝ። ነገር ግን ብዙዎቹ ስለሚያምኑበት ደግሞ ይህን እውነት መደበቅ አንችልም መደበቅ አንችልም ብያስባለሁ። ያለው ይህን ይመስላል። የሁለ ሰላም ጤና ይስጥ። አጣሪ ኮሚቴው ካህናት እንዲገደሉ ውሳኔ ሰጥቶ መጥቷል። ምን ማለት ነው ይሄ? በደንብ ላብራራላችሁ፣ በደንብ ስሙ። አጣሪ ኮሚቴው እንደሚታወቀው ወደ ጉናና ወደ መርቲ ወደ አርሲ አካባቢ ሄዱ ነበር። ያጣራል ብለን ስንጠብቀውም ጭምር ነበር። ታዲያ ትናንትና የሰማናቸው ነገሮች በጣም የሚያስጠሉ ነገሮች ነበሩ። ምንድን ነው የተፈጠረው? አርሲ ላይ እነኚህ በተለይ ደግሞ ሰማዕታት የሆኑባቸው ቤተሰቦች አንድ ኮምፕሌን አቅርቦ ነበረ። በተለይ ደግሞ አምስት ሰዎችን ያስቀበሩት ቤተሰብ ጥያቄ አቅርቦ ነበረ። እኛ በሃይማኖታችን ብክያት ሞተን ነበር። ከሞተን በኋላ ግን ቤተክርስቲያን በሌለም ብር አስራ አንድ ሺህ ሁለት መቶ ብር ተቀበለችን ብለው ለአጣሪ ኮሚቴ ይነግራሉ። እና አባካቸው የነገር አጣፍታችሁልን የሚችሉ ከሆነ ብር ይመልሱልን፣ በአሁኑ ሰዓት ላይ ብር ያስፈልገናል የሚል ጥያቄ ያቀርባሉ። ታዲያ አጣሪ ኮሚቴው ይሄንን ነገር ይዞ ይሄድና ማህበረሰቡ እና ካህናቱን ይሰበስባሉ። ካህናቱና ማህበረሰቡን ከሰበሰቡ በኋላ ቀጥታ ቃል በቃል የተናገሩት ነገር ምንድን ነው? እያስገደሏችሁ ያሉት እነኚህ ካህናት ናቸው ብለው እጅ ጠቆሟል። ምእመኑን ከካህናቱ ጋር ለማጣላት ምዕመኑ እያስገደለባቸው ያለው ሰዎቻችን እያስገደለ ያለው የሞቱን እያስገደሉ ያሉ እነኝህ ካህናት ናቸው ብሎ ጥቆም አስቶ የተመለሰው አጣሪ ኮሚቴ የተነገረው በግልጽ አማርኛ እኛ በሌለም ብር አምስት ሰዎች ተገሎብን፣ ለፍትሃትና ለመሬት ለቀብር ቦታ ተብሎ 11200 ብር ተቀብሎና ባካቸሁ ከተቻላጅ ምርት ብር ስለሚያስፈልገን ለህክምና ስለምንፈልገው ብሩን አስመልሱል ነበር ጥያቄ ወይ ምዕመኑ ወይ ደግሞ የሟች ቤተሰቦች ያተናገሩት። አጣሪ ኮሚቴው ግን ይህንን ነገር ይዞ ሄዶ ነገሮችን አጣርቶ በተቻለ መጠን ብር እንዲመለስ ከማድረግ ይልቅ እያደረገ የነበረው ነገር ምንድነው? ካህናቱና ምእመኑ፣ አጣርቶ ምእመኑ ካህናቱ ላይ ተነስቶ ሌላ ጥቃት እንደደረሱባቸው ጭምርና ዙ የመጡት እንግዲህ። አጣሪ ኮሚቴ ዛሬ ሪፖርት የምጠብቀው አጣሪ ኮሚቴ ይህንን ስራ የሰራ ኮሚቴ ነው። ሊቀ ካህናቱ ትናንትና መጥተው እነህን ሰዎች ያነጋግራሉ ተብሎ ሲጠበቅ ነበረ። አልቻሉም፣ አልመጡም። ዛሬም እየጠበቅናቸው ነው። ይመጣሉ ይነጋገራሉ ብለን ግን እንዲህ እያደረጉ የሃይማኖት ተቋማት ወክለው መጥተው እናጣራለን ብለው የሚሉ ሰዎች ማጣራትና ትክክለኛ መፍትሔ ከመስጠት ይልቅ ካህናት እንዲደበደቡ ካህናት ላይ ምዕመን ተነስቶባቸው እንዲገደሉባቸው ግን እያደረጉ ነው ያሉት። አጣሪ ኮሚቴ የሚባለው ይሄ ነው፣ በነገራችን ላይ። ኦኬ ኦርቶዶክሳን እንግዲህ ያው እንደሰማችሁት ወንድማችን ጸግሽ በደንብ አድርጎ አብራርቶ ነግሮናል። የአጣሪ ኮሚቴው ተግባር ይህን ይመስላል። በጣም እጅግ የሚያሳዝን ነገር ነው። ኦርቶዶክሳን እውነት እላቸዋለሁ። በዚህ ሰዓት ኦርቶዶክስ ላይ እየደረሰ ያለው ነገር ብቻ እግዚአብሔር ይሁን እግዚአብሔር ይድረስልን እንጂ እኔ እንጃ። በጣም እጅግ ከባድ ነው። እውነት እላቸዋለሁ። እስኪ ወደ ዘመድኩ እንሂድ። ዘመድኩ እጅግ ሰፋ ያለ ሀሳብ ይዘው መጥቷል። ቪዲዮም እኔ ጋር አለ ሲል ነበር። እስኪ መረጃውን ሰምተን እንመለስ። ሙስሊሞች ክርስቲያኖችን ያርዱበትን ቪሲዲ፣ ወንድማችን ታጋይ ነው ያመጣው። ያንን ቪሲዲ ለመላው ዓለም የበተንኩት ደግሞ ያሳተንኩት ደግሞ እኔ ነኝ። እንደገና በሻሻ ላይ በመሄድ ደግሞ ብፁዕ አቡነ እስጢፋኖስ ይዘውኝ ሄደው እነዛን የእስልምናና የክርስትና እምነት ተከታዮች በሻሻ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ግቢ ውስጥም ያስታረኩ እኔ ነኝ። እንግዲህ መለስ ዜናዊ ከዛን ጊዜ ጀምሮ እነ አብይ አህመድን በሃይማኖት ጉባኤዎች ስም ወደ ላይ ከፍ አድርጎ ይዟቸው መጥቷል። አብይ አህመድ የቤተ መንግስቱን ሲይዝ፣ ቀሲስ ታጋይ ደግሞ ወንድማችን የሃይማኖት ጉባኤውን ይዞለታል። ሁለቱም አብረው ነው ከአጋሮ የመጡት። ቀሲስ አጋሮ ነው እሱ፣ በሻሻ ነው የተማረውን በሻሻ ነው። ስለዚህ ፍሬንድ ይዘውታል ማለት ነው። ቀስታ ጋይ እነ ሞርሞን የሚባሉት እነ ሞርሞኑ ሞርሞን የሚባሉት ከጀርባው መጥቷል። አሜሪካ ቤተክርስቲያን ተገዝቶለታል። መጽሐፉ በእንግሊዝኛ እየታተመለት ነው። ሁለት ሶስት ቤታ በጣም ጥሩ ነገር ላይ ነው ያለው። እግዚአብሔር ይመስገን። ፊቱንም አስወጥሮታል። ገንዘብ ካለ በሰማይ መንገድ አለ ነው የሚባለው። ጸጉርም ራሰ በረሃ ነበር እሱ ዮናታን አክሊሉ የአብይ አህመድ የንስሐ አባት ፀጉራቸውንም ፀጉራቸውን ማስተክለዋል እንግዲህ ሰሞኑን በአሩሲ እየተጨፈጨፈ ላለው ምዕመናንም አብርዱት ተብለው ለተፈጠረ ችግር በሚል ወደ አሩሲ የልኡካን ቡድን ልከዋል። ልኡካን ቡድኑ ዛሬ የመጀመሪያ እንትኔን አድርግ ያለው የመጀመሪያ መግለጫ ይናወጣሉ ብላ ግን ምንም የሚጠበቅ ነገር የለውም። የሃይማኖት ተቋማት ጉባኤ የሚባለው ፐርፐዝሊ የተዘጋጀው የታወቀ ነው። የመንግስት የቁልፍ የሃይማኖቶችን መጨፍለቂያ እና መያዣ ቁልፍ ነው የተደረገው። እንግዲህ ይህን ህፃን ታስታውሱታላችሁ። አምጣው ይህን ህፃን። ይህን ህፃን ታሳውስታላችሁ። ባለፈው ብፁህ አባታችን ሄደው የጠየቁት ያዩት ሌሎችም ናቸው እንደምታዩት፣ ሌላውን ማሳየት ስለሚዘገንን በዚህ አላሳያችሁም። በቴሌቪዥን በራምብል በትዊተር እያያችሁት ነው። ይሄ ህፃን እንግዲህ ዘር ነው ማያስቀሩት። የሚገርማችሁ ነገር ዘር ነው የማያስቀሩት። ከአንድ ቤት ስምንት ሰው ነው የሚገሉት ለዘር እንኳን የሚተርፍ የለም። ምናልባት ሌላ ቦታ ካልሄደ በስተቀር ማለት ነው እና ስሙቴንን እንግዲህ በአሩሲ የተፈጸመው ይሄ እንደዚህ አይነት ዘግናይ ነው። የብልጽግና አባላት በሙሉ ልጅ አላቸው። የሚወዷቸው ልጆች ፎቶ ይዘው ይነሳሉ። አብይ አህመድ ልጆች አሉት። ዳንኤል ክብረት ልጆች አሉት። ቀሲስታ ጋይ ልጆች አሉት። ህፃናት ልጆች አሉት። እግዚአብሔር ግን ይፈርዳል። እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። ይፈርዳል። የእነሱ ልጆች ቻይና፣ አሜሪካ፣ አውሮፓ ሊሄዱ ይችላል። የእነሱ ልጆች በፌዴራል ፖሊስ በመከላከያ በኮማንዶ ሊጠበቁ ይችላሉ። እግዚአብሔር ግን ይፈርዳል። የኢትዮጵያውያን ደም የንጹሃን ደም የገበሬ ደም ፈሶ አይቀርም። እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። ፍርዱን ይሰጣል እና ይህ ህፃን ልጅ የምትመለከቱት ኦርቶዶክስ ስለሆነ እንግዲህ ከተጨፈጨፉት 25 ሰዎች መካከል እግዚአብሔር ከተቀቀለ ባቄላ ውስጥ ጥሬ ባቄላ አንድ እንደሚያተርፍ እግዚአብሔር ለምስክር አስቀርቶታል። ሌላም አንዲት ህፃን አለች ከቀሩት ልጆች መካከል። ይሄ ነው እንግዲህ በኦሮሚያ በዛው ባሩሲ መታከም ስላልቻለ እዛ ይሄን በደንብ በደንብ እንድትሰሙኝ ፈልጋለሁ። በደንብ በደንብ እንድትሰሙ ፈልጋለሁ። ሌላ አደገኛ ነገር ደግሞ በጣም በጣም በህክምናው ሙያ፣ በህክምናው ዘንድ የሚሰራው ደግሞ የበለጠ ቆሻሻ ሆኗል የበለጠ ቆሻሻ ከጥይት የተረፈ ካህን ሆኖ የገባ ኦርቶዶክስ ሆና ነፍሰ ጥሮ ሆና የገባች ጤነኛ ሆኖ የገባ በጣም የተማረ ሆኖ የገባ እና ወደ ኮላሻ አስከሬን ነው የምትቀበሉት። ተተርክፋችሁ ማለት ነው። በእንደዚህ አይነት ጥላቻ የሰከሩ ሰዎች የህክምናውንም ስፍራ ይዘውታል። እነዛ በጫካ ይገላሉ፣ ሌሎቹ ደግሞ ህክምና ቦታ ጠብቀው ይገላሉ። ይሄ እጅግ አደገኛ ነው። እጅግ በጣም የሚቀፍ ነው። በተለይ ከነቀምት የሰማሁት ታሪክ የሚዘገንን ነው፣ የሚዘገንን ነው። ስለ እውነት ግድ የላችሁም። ጊዜ ዘመን ያልፋል። በዚህ መንገድ የሄዱ በዚህ መንገድ የሰሩ ሰዎች አሉ። ስለዚህ እነዚህ በአሩሲ የተጎዱት ሰዎች በኦሮሚያ ውስጥ ለመታከም ስላልቻሉ ቀጥታ ወደ ወላይታ ሄደዋል። እንግዲህ ወላይታ ሄደዋል፣ ወላይታ ነው የገቡት። ያ ያያችሁት ህፃን፣ ያ በጥይት የተመታ ህፃን እንደምትመለከቱት ተቆርጧል። ይሄ እግሩ ይሄ ያያችሁት እግሩን ይሄው ቆርጠውታል። በቃ አለቀ፣ ምንም ማድረግ አይቻልም፣ እግሩ ተቆርጧል። እንግዲህ ሌላኛው እግሩ ደግሞ ምን እንደሚሆን አይታወቅም። የአራት ዓመት ህፃን ልጅ ነው። ሌሎች ዘጠኝ ሰዎች ደግሞ አሁን በቀደም ለት ገለዋቸዋል። ሌሎች ስድስት ሰዎች ደግሞ ይዘው ሄደዋል። መቅረጽ አይቻልም። ቪዲዮ መቅረጽ ምን ማለት ያስገድላል ያስመታል? ለዜና ማሰራጫዎች መንገር ያስመታል። አሁንም አሁንም መውጫ ያጡና እዛ የተቀመጡ ሰዎች አሉ። ገጠሩ ጸድቷል። ገጠሩ ጸድቷል። ከኦርቶዶክስ ክርስቲያኖች ጸድቷል ማለት ነው። ገጠሩ ምን ማድረግ አልተቻለም። ምንም ምንም፣ የሸሸው ሸሸ። ያሉት ሰዎች መውጣ ያጡት ሰዎች ግን እንደ በግ እየተጨፈጨፉ ነው። የዓለም አብያተ ክርስቲያናት እና የውጭ ሀገር የሰብአዊ መብት ተሟጋቾች ጉዳዩን አምርረው እየተቃወሙት ነው። የኢትዮጵያ ቴሌቪዥን፣ የኢትዮጵያ ሬዲዮ፣ የብልጽግና መንግስት፣ የሬዲዮ ፋና፣ የአማራ ማስ ሚዲያ ይህንን በፍጹም እንዳይተላለፍ ተብሎ አይተላለፍም፣ ተዘግቷል ማለት ነው። ጸጥ ብለህ ጨርሰው፣ ጸጥ ብለ ግደለው፣ ጸጥ ብለ አጥፋው የሚል በዝምታ የመጨረስ ነገር ነው እየታያለው ማለት ነው። መካድ የማይቻልበት ደረጃ ተደርሷል ማለት ነው። እስከ መቼ የሚለውን አብሮ ማየት ነው። ከዚህ ወገን የሚመጣ ነገር ስለሌለ ማለት ነው። የበተራ በተራ እንመለከታቸዋለን ይሄንን የሚያደርጉትን ሰዎች ዛሬ የአካባቢው የአካባቢው የብልጽግና ጽህፈት ቤት አንዳንድ መረጃዎችን እየለቀቀ አይተናል። ይህንን እዚህ ላይ ያላችሁት እንግዲህ ማናሳያችሁ በቲክቶክ ያላችሁት አናሳያችሁም። እኔ ቴሌግራም ላይ ግቡና ወይ በራምብል ወይ በኤክስ ትዊተር ላይ በቪዲዮ ስለሚታይ ማየት ትችላላችሁ ማለት ነው። መቼ ነው ሆ ብለን የምንነሳው? የሆነ ሰው ጉዳይ አይደለም ይሄ ነው የፖለቲካን ጉዳይ አይደለም። ክርስቲያኖች እየታረዱ በአይናችን እያየን ነው። የክርስቲያኖች እልቂት አላበቃ ብዙ እየተደገሰልን ያለ ነው እና አገልጋዩ መቼ ነው የምንወጣው የሚል ጥያቄ ነው ያለኝ እና ሁላችንም እንነሳ። በተለይ የምናገለግል እኔ ለአገልጋዮች ነው መልዕክት ያለኝ። እንጭ ሁላት እስኪ እውነት እውነት ያ ሳንቲም ቋጥሮ የሚሰጠን ቀጠል ሸጥ አምስት ሰጠን ሳንቲም ላገልጋዩ። እኛ መድረክ ላይ ቁጭ ብለን እየዘመር እየታየን ወንበር፣ በደንብ ስነ ስርዓት፣ የምንበላው የምንጠጣው የምንጓዝበት በደንብ ተደላድሎ ያለን አገልጋዮች የምናገለግለው ህዝብ የሰጠን ህዝብ ልጆቻችን ያሳደገው ህዝብ እየታረደ ነው ነው። መቼ ነው የምንወጣው? አንድ አባት የእስልምና እምነት ተከታይ አባት አረፉ እና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋይ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድረ ገጻችን ላይ አባታችን ሀጂ ሙፍቲን ነብስ ይማርልን ብለን ብዙዎቻችን ፖስት አድርገናል። አለን። ተሳስቻለ። ከአስር ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ፣ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ እዚ ፌር ይላል፣ ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ ምን ሰድቦንን ይሁላችሁ? ወገኖቼ እኔ ብዙ ንግግር አሉት። ነገር ግን በእንቁ ሚሆን፣ በእምነበረድ ሚሆን፣ በወርቅ ሚሆን ቤተክርስቲያን ከታነጸ በኋላ ቤተክርስቲያንን ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ አጨብጭቡና ገለጹ፣ አይደሉም ናቸው፣ እባካችሁ። እኔ ከዚህ በኋላ ላልናገር እችላለሁ ወይ፣ ድጋሚ ላታገኙኝ ትችላላችሁ። ከልቤ ነው መላችሁ። አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህን። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይሄው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ። አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና አንድ ማህበራዊ ሚዲያ አይነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል ላው ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች አምስት ሳንቲም እና ሃያ ሳንቲም አስር እና አምስት ሺህ ፎሎዌር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ፊት ስላላችሁ በእውነቴ ነው ብላችሁ እኔ ንግግር አሉት። ለትንሽ ሳንቲም ለአምስት ለአስር ሺህ ፎሎዌር ብላችሁ አባቶቻችሁን ክብር የማትሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነው እና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ። እባካችሁ፣ እባካችሁ፣ ደግሜ ላለው በወርቅ በእንቁ በእብነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ መጥተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም በፍጹም እንደው በምትወዳ ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣችኋለሁ፣ አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም። ኦክር ቱርክሳን እንደሰማችሁት ነው። በሁላችንም ልብ ውስጥ በዝማሬው ያለ ሊቀመዘምራን ቴዎድሮስ ዮሴፍ የመልእክት አስተላልፏል። አባቶቻችንን እናክብር እያለን ይገኛል። አዎ እግዚአብሔር አክብር ልን ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ አባቶቻችንን ማክበር ግዴታ አለብን። ነገር ግን እዚህ ጋር ሁላችንም ኦርቶዶክሳውያን ልናቅ የሚገባው ነገር በጅምላ አባት የለንም ብለን ከተቸን ነው ይህን ሀሳብ መቀበል ያለብን እንጂ እንደ አባትነት ማድረግ ያለባቸውን ነገር ሳያደርጉ ሲቀሩ እኛ ደግሞ እንደ ኦርቶዶክሳዊ ልጅነት አባቶቻችን እስከሆኑ ድረስ ከፍ ብለን አባታችን ይህን አድርግልን ልጆች ኮነን ብለን መጠየቅ ደግሞ ምንም አይነት ኃጢአት ኖር አይደለም ብዬ ያስባለኝ እንደ አንድ ኦርቶዶክሳዊ ምዕመን ማስበው ይህ ነው። አባት ብዬ የምጠራው ኦርቶዶክሳውያን እንደ አባትነት ልጆቹ ሲሞቱ ዝም ብሎ የሚያይ ከሆነ ይህ አባት አይደለም። ስም እየጠራ ራሱ እየጠቀስን አንተ አባት አይደለም ብንል ራሱ ኃጢአት አይሆንም ብዬ ነው የማስበው። አባታችን ከሆነ ለልጆቹ ማሰብ አለበት። ለአንድ ኦርቶዶክስ ማስበው ይህን ነው። እናንተ ማሳብ አሴታችን ኮመንት ላይ አስቀምጡላይ። ማለት ወዳለኝ የመጨረሻው ቪዲዮ ምንም እንኳን በማይመች ስፍራ ቢሆንም እንኳን አንድ የመከላከያ ሰራዊት አባል ድምጽ ሲሆን አይቼ እጅ ተደስቻለኝ። ቪዲዮን አሳይቻችሁ መለስ ምብርሃኑ የበቃ ቤ ረ በቃ ቤን ኦርቶዶክስ አለሁ ረእናት ወይ ማረን ብዩ ልጅሽ እኛ እንኳን ኃጢአታችን ከመብዛቱ የተነሳ ቀና ብለን ሰማይን ለማየት ራሱ ይከብደናል። አንቺ እስቲ እናቱ ነሽና እስቲ ጠይቀልን፣ በቃ ምረቱን ያወርድልን ለኦርቶዶክስ እምነት ተከታይ። አረ ስቃያችን በዛ ወገኖቻችን፣ የዘሩትን ሰበል እንኳን መሰብሰብ አቅቷቸዋል። በቃ በወጡበት እየተገደሉ ነው። አረ መብርሃን ባክሽ፣ ባክ፣ አረ ስለ ልጅሽ ብለሽ ለምን ይል እኛ ያጣችን ብዙ ነውና ባክሽ በቸርነቱ ላንቺ ብሎ የማረነው እባክሽ እናቴ ይማርኝ።